በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ግንቦት 24 ን ከአባታችን ከአቡነ ተክለ ሃይማኖት በዓል በተጨማሪ ነቢዩ እንባቆምንና እመቤታችን ወደ ግብፅ የተሰደደችበትን ዕለት በአተ ግብፅ ብላ ታከብረዋለች እስኪ በመጀመሪያ ባጭሩ ነብዩ እንባቆምን እንይ። እንባቆም ማለት ጠቢብ ለባዊ ማለት ነው። ትውልዱ ከነገደ ስምኦን ነው። ዋብዘለ ተብሲለ ይላል። ነብዩ እንባቆም ንፍሮ ቀቅሎ ለአጫጆቹ ምሳ ይዞ ሲሄድ ቅዱስ ሚካኤል ከመንገድ አግኝቶ በግበ ባቢሎን በጉድጓድ ለተጣለው ለዳንኤል ውሰድለት አለው። ነብዩ እንባቆም ዳንኤል ወዴት አለ? ባቢሎንንም አላውቀውም አለ። በዚህ ሰዓት መላኩ ወነሶ በአቲስ እርተ ድማሁ ይላል አንዲት ጠጉሩን ይዞ አድርሶ ሳይከፍት ገብቶ ዳንኤልን መግቦት ሳይከፍት ወጥቷል። መላኩም ነብዩ እንባቆምን ከቦታው መልሶታል። ከዚህ በኋላ ነብዩ እንባቆም እስራኤልን ሲያስተምር ቆይቷል። የጌታ ሰው መሆኑን ተገልጾለት እግዚአብሔር ከቴማን ይመጣል፣ ቅዱሱም ከፋራን ተራራ ከይሁዳም ሀገሮች ብሎ ትንቢት ተናግሯል። የነቢዩ እንባቆም ዋይለትን ቤቱ ከ ስድስት መቶ ዘጠኝ እስከ ስድስት መቶ ስድስት ዓመተ ዓለም እንደነበር መጻሕፍት ይነግሩናል። በሁለተኛ ደረጃ ግንቦት ሀያ አራትን ቤተ ክርስቲያናችን የምታከብረው የእመቤታችን ወደ ግብጽ መግባት ወይም በአተ ግብፅ ብላ ታከብረዋለች። ጌታ ተወልዶ ሁለት አመት ሲሆነው ሰብአ ሰገል እጅ ሊነሱ እጅ መንሻ ሊሰጡ አይቴ ሀሎ ዘተወልደ ንጉሠ አይሁድ እያሉ ቢመጡ ሄሮድስ መንግስቱን የሚነጥቀው መስሎት ሊገለው አስቦ ሕፃናቱን ሰብስቦ ብሎ አዋጅ ባስነገረ ጊዜ ቅዱስ ገብርኤል ለዮሴፍ በሕልም ንሳ ሕፃነ ወሞ ወውር ብሔረ ግብፅ አለው። ይህንንም በማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ ሶስት ላይ እናገኘዋለን። በዚህ ሰዓት እመቤታችን ደንግጣ ልዋን ልደርስ አትል ዕለቱን ልጇን አዝላ ዮሴፍና ሰሎሜን አስከትላ ሽሽት ጀምራ በዚህ ዕለት ምድረ ግብጽ ገብታለች። ይህንንም አስከትሎ ቤተ ክርስቲያናችን ግንቦት ሃያ አራት ከዚህ በኋላ ምን የተገመኑዲ ደርሰው ወንዙን ተሻግረው ካለፉ በኋላ ጌታ በእግሩ እየተጓዘ ድንኩል ድንኩል እያለ ሲሄድ ከአንዱ ድንጋይ ላይ አሰረ እግሩ ተቀረጸ። በዚህ ሰዓት እናቴ ሆይ በዚህ ቦታ በስምሽ አብይ ቤተ ክርስቲያን ይታነጻል፣ ደብረ ምጥማቅም ይባላል ብሏታል። ከዛ ቀጥሎም ገዳመ አስቄጥ ስንም ከሩቅ አሳይቶ በዚህ ቦታ ላይም እንደ መላእክተ ሰማይ በንጽህና የሚያገለግሉ ወዳጆች ይኖሩበታል ብሏታል። በማግስቱም ወደ ምስራቅ ሲደርሱ የዮሴፍን በትር ከሁለት ሰብሮ ከመሬት ተክሎ ባጠገቡ ጦም ውሃ አፍልቆ አለም ልሞ ጦም ማዛ ያላቸው እጸው አድርጎ በለስን ይበላሉ ለማየት ጥምቀት መቀደሻ ይሆናሉ ብሏታል። ከዚህ በኋላ ስሞናይን ከሚባል ቦታ ሲደርሱ እንጨቶችና ተራሮች ሰግደውለታል። ምዕረት ትፌስ ሳሶ በተሐዘን ለሕፃን ወላዲቱ ሪያ ዘገብረ ተአምር ውስተ ደወለ ግብፅ አመባአቱ አንፈራጹ አድባር ወሰገዱ ሎቱ እንዳለ ደራሲ የእመቤታችን መዋይለ ስደት ብንመለከት ከዜሮ ሁለት እስከ ዜሮ አምስት ዓመተ ምረት ድረስ እንደሆነ መጽሐፍ ይነግሩናል። ሙሉ ታሪኩን በወርሃ ጽጌ እናየዋለን። ሰባሰገልም ዋቡ ሎቱ አምሃ ወርቀ ከርቤ ወሰይነ ወርቁን፣ እጣኑ ከርቤውን፣ እጅ መንሽ አድርገው ገበሩለት አለ። ወርቅ ገበሩለት አለ ወርቅ የምንገብርላቸው ገብርላቸው ነገስታት ጥንቱን ፍጡራን ናቸው፣ ኋላም ኃላፊያን ናቸው ሲሉ፣ አንተ ግን ጥንቱን ያልተፈጠር ኋላም የማታልፍነህ ሲሉ እጣን ገበሩለት አለ። እጣን የምናጥናቸው ጣዖታት ጥንቱን ፍጡራን፣ ኋላም ኃላፊያን ናቸው ሲሉ፣ አንተ ግን ጥንቱንም ያልተፈጠር ኋላም የማታልፍነህ ሲሉ እጣን ገበሩለት አለ ከርቤ ገበሩለት አለ። ምንም ጥንቱን ያልተፈጠር ኋላም የማታልፍ ብትሆን በለበስከው ስጋ መራራ ሞትን ትቀበላለህ ሲሉ፣ አንድም ወርቅ ጽሩይ ነው ጽሩየ ባህሪ ነው ሲሉ ወርቅ ገበሩለት። እጣን ምውዝ ነው ምውዘ ባህሪ ሲሉ እጣን ገበሩለት። ከርቤ የተለያየውን አንድ ያደርጋል፣ የተሰበረውን ይጠግናል። አንተም ከማህበረ መላእክት የተለየ አዳምን ጽና ነፍስ ልጅነትን ሰጥተ ታጸናዋለህ አንድ ታደርገዋለህ ሲሉ ከርቤ ገብረውለታል። አንድም ወርቅ ጽሩይ ነው በአንተም ያመኑ ምዕመናን ጽሩያነ ምግባር ወሃይማኖት ናቸው ሲሉ እጣን ገበሩለት። እጣን መውዝ ነው በአንተ ያመኑ ምዕመናን መውዝ አነ ምግባር ወሃይማኖት አላቸው ሲሉ ከርቤ በቁሙ በዕለተ አረብ ትቀበለዋለህ ሲሉ ከርቤ ገብረውለታል። አንድም ወርቅ የሃይማኖት ምሳሌ ነው። ወርቅ ጽሩይነቱ ወይም ግብዝነቱ በእሳት ካልተፈተነ አይታወቅም ሲሉ፣ ሃይማኖትም መከራ ካልተቀበሉ ዋጋ ማሰጠቱ አይታወቅምና ሲሉ። ዕጣን የተስፋ ምሳሌ ነው። ዕጣን ከሩቅ ይሸጣል። ተስፋም ያልተያዘውን እንደተያዘ ያልቀረበውን እንደ ቀረበ አድርጋ ታሳየናለችና አሚነሰ ትሬስሲዮ ለዘያሃለው ከመዛሃለው እንዳለ ዮሐንስ አፈወርቅ። አነሳስቶ ላስጀምረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲት አምላክ ምክንያተ ድህን ቤዛዊተ ኩሉ ዓለም የዓለም መድኃኒት ምክንያት ለሆነች ለመቤታችን ሁሌም በረከቷ ከኛ አይለይ።